በጣም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ፦ የፋኒት ጡት መቆረጥ የዓለም መነጋገሪያ ሆነ ከዳ ጦሩም ተበተነ፣ ዩኒቨርሲቲው በእሳት ጋየ፣ አስተዳዳሪው እርምጃ ተወሰደበት፣ ገነቴ ከተማም በፋኖች ገባች። አሁን ወደ ዜናዎቹ እንሄዳለን፣ አብራችን ቆዩ። የአማራ ፋኖ ብሔራዊ ኃይል የፋኒት ደመላሹ ጎጃም አገው ምድር ታሪክ ሰራ። የአማራ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ነው አዲስ ቅዳም ከተማን የተቆጣጠረው የክፍለ ጦር ወታደራዊ አዛዥ ኮማንደር ድብ በመራው አውደ ውጊያ በርካታ ምሽጎች በመሰበር የከተማው የጨበጣ ውጊያም በማድረግ ነው። ጠላት በሚገባ የተመታ ሲሆን፣ የክፍለ ጦሩ አስደማሚ ውጊያም አድርገዋል። ጥምር ጦሩ አዲስ ቅዳም ከተማ ሙሉ በሙሉ በመቆጣጠር ጠላት ድባቅ የተመታ ሲሆን፣ የአገዛዙ የቡድን መሳሪያዎች ድሽቃ፣ ሞርተር፣ ዙ 23 እንዲሁም ፔፒ የተጠቀመ ቢሆንም በፍጹም ራሱን ማዳን አለመቻሉ ነው የተገለጸው። ኮሎኔሪው ከዳ ጦሩም ተበተነ። የአማራ ፋኖ እያደረገ ባለው ትግል ላይ ነው ከፍተኛ ጫና የተፈጠረበት። የመከላከያ ኃይሉ የጦር አዛዦች ጭምር እየከዱ መሆኑ ነው እየተገለጸ የሚገኘው። ከፍተኛ ቁጥር ያለው ወታደራዊ ኃይልም አሁን ጠፍቷል። የ804ኛ ክፍለ ጦር ምክትል አዛዥ ነው መክዳቱ የተረጋገጠው ወደ ትግራይ ገብቶ በዛው ክደት መፈጸሙም ተረጋግጧል። በሱ ስር የነበሩት ወታደሮች እየከዱ ፋኖችን እየተቀላቀሉ መሆኑም ተገልጿል። በወቅቱ የፋኖ አመራር የጦር አዛዡ እጃቸውን ለሰጡ ወታደሮች እንዲህ ሲል ተናግረዋል። መሮ ክፍለ ጦር ዋና ጦር አዛዥ መልእክት እንድታስተላልፍልን። እሺ፣ አመሰግናለሁ። ብዙ የምናገር የለኝም። እንግዲህ እነዚህ የምታያቸው ጓዶች ያገዛዙ ስርዓት አንፈልግም፣ በቃ አንሰለች ብለው ለአማራ ህዝብ ከጎን ሆነ እንታገለታለን ብለን የመጡ ነው። እንኳን በሰላም መጣችሁ የሚል ሀሳብ እና መልክ ስላለኘው፣ በዚሁም ማንኛውም ሆነ ይሄን ስርዓት የጠላ መጥቶ ወደ ትግላችን መቀላቀል ይችላል። ስለዚህ ቀጣይም በዚህ አጠናከር ትግራችን ይቀጥላል። ከዚህ እውነተኛ ትግል ይታገልን ያለ ነው ሁሉም ይሄ ስርዓት ለህዝባችን ሆነ ለሀገርም ሆነ የማይጠቅም ስርዓት እንደሆነ አገርም ሆነ ማንኛውም ስለሚያውቀው ሁላችሁ መታችሁ ወደ ትግላችን ተቀላቅሎ የሚል ሀሳብ አለኝ። ለነዚህ ጓዶች ግን እውኔት እንምላችሁ እንኳን በሰላም ወደ ሀዳቸው ተቀላቀላቸው የሚል ሀሳብ አለኝ። አመሰግናል። የፋኖ ትግል ጠንክሮ መቀጠሉ የተገለጸ ሲሆን በተለያዩ አካባቢዎች አሁንም መከላከያን እየፈረሰ ፋኖን መቀላቀሉ ቀጥሏል። መከላከያ አሁን እየተበታተነ ነው። እኛም ምንም መስራት አልቻልንም። በዘር በጎሳ እየተከፋፈለ የሚፈጠሩት ልዩነቶች በመከላከያ ውስጥ አሉ። እናም ከዚህ ገዳይ ቡድን ጋር መቀጠል አልፈልግንም ሲሉ እንዲህ ተናግረዋል። እኔ መሰረታዊ ወታደር ያልፋል አማር እባላለሁ። የመጣሁት ከዚያ ስርአቱ ስላስጠላ ነው። ስርአቱ ግማሹ በገንዘብ ጥቅም ብዙ ነገር ስለሚያደርግ እሱን እሱ አስጠልቶን ወደዚህ መጠናል። ስለዚህ እዚሁ ለመቀጠል እንፈልጋለን። የስራ ድርሻ ምን ነበረ? ስራ ድርሻ ክፍቶራቸ አመራራቸ ያ ማን ነበር አመራሩ? አመራሩ አህመድ ፎቁ። ማዕረጉ ማዕረጉ ኮሎኔል አህመድ ፎቁ ማይ ነበር ሲኔ እሱ የተነገረ ነገር ምንም በጣም ነው። በዛ መገናኛ ነኝ ያው የመጣሁት አስተልቶ የሰማን አራተኛ የመገናኛ አባል ነኝ ማለት ነው። ስለዚህ የመጣሁበት የሚታወቅ ነው። እሺ እኔ መጣሁት ከሰማን አራተኛ ክፍል ሁለተኛ ሻለቃ ዘመቻ ኃላፊ ስሜ ስራለቃ በለጠ ታደለ እባላለሁ። ያው ተመሳሳይ ነው የሁላችንም አሰባሰብ ስለሆነ ለየብቻ የምንከፋፍለው ነገር የለም። ሁላችንም ሥርዓቱና ሕጉ አሁን ባለው ስታንዳርድ አንዳንዱ በገንዘብ የተለያየውን ደግሞ ባለው ነገር ያው አስናቀው በእውቀት እባላለሁ ሰማንያ አራተኛ ክፍለ ጦር። ለመጠውኝ ግን ደግሞ እዛ መጀመሪያ ያገዛዝ ስርዓቱ የተበላሸና የሚያስጠላ ነገር ሲሆን ነው እኛም ወደዚህ የመቀላቀል ፍላጎት ይሆና ሰርተን ወደዚህ የተቀላቀል ነው ማለት ነው። የመከላከያ ኃይሉ ከጊዜ ወደ ጊዜ እየምንምነ እየመጣ ሲሆን የጦር አዛዦች ጭምር ሳይቀሩ መግዳፋቸው ነው ተገለጸው በተለይም በተለያየ ጎሳ ውስጥ የመደራጀቱ የመከላከያ ጉዳቱና ክፋቱ ይህ ነው ይላሉ ብዙዎቹ። የትግራዩ ተወላጅ ኮሎኔል ወደ ሀገሩ ገብቶ መከላከያን መግዳቱ ነው የተገለጠው። በመግዳቱ ምክንያት ከአብረውት ከነበሩትም ውስጥ እንዲህ ሲሉ ጉዳዩን ይገልጹታል። 84ኛ 203ኛ ኮር ነበርኩኝ፣ ግን ያዩ ሻለቃ ላይ ነበርኩኝ። ድሽቃ ምድተኛ ነበርኩኝ። ሀብቱም አውቀው አለው እኛው ክፍለ ጦር ነው ያለ የምክትል አዛዥ ነበረ። ያም ኮንቨነር ነው። በሱም በአብዛኛው የማስታውሰው የሱ ልጅ ወደ ውጭ ሲሄድ ተይዞ ታግቶ ሂሳብ ተጠይቆ ነበረ። እኛም አምስት መቶ እንደ ኮር አወጠንለት ነበረ። ወደ ሀገሩ ወደ ትግራይ መግባቱን ሰምቻለሁ። ክንሰ ምስጋን እባላለሁ። ከ84ኛ ክፍለ ጦር ነው የመጣው። እኔ ስለሱ የማውቀው መጀመሪያ ልጁ ሀንግ ምናምን ተደርጎ ተብሎ ብር አዋተን ነበር። ከዛ ወደ አገር ቤት ሂዷል ተብሎ እንደገና በዛው ቀረ በቃ በዛው እንደከዳ ቀረ ማለት ነው። አሃ በዛው ከርቶ እንደቀረ ጦሩም አሁኑም ያውቃል። ጦሩም ያውቃል አሁን በቃ የፋኒት ጡት መቆረጥ በዓለም አነጋጋሪ ጉዳይ ሆነ። ፋኒት በዓለም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር አረንታው ዳሞት ብርጌድ አባልና የኮማንዶ ተመራቂ ስትሆን በዕለቱ ከጓዶቿ ጋር ሆና የጠላትን እንቅስቃሴ በመከታተል ላይ እያሉ ነው በድንገት ከጠላት ጋር ፊትለፊት የተገናኙት። ኮማንዶዋ ፋኒት በዚህም ቦታ ከለላይ የሌለበት በመሆኑ ጠላት የያዘውን ብሬን ድሽቃ ያዘንብባቸው ጀመር። በዚህም ነው አስከሬኗ ሳይነሳ በያዘው ድሽቃ እየተኮሰ ይደርስባታል። ነገር ግን ልጅቷ በዚች አጭር እድሜዋ ለአማራነት ለእውነት ለህሉና ለሃይማኖቷ ስትል ልጅነት የልጅነት የአፍላነት እድሜዋን እንደ ጓዶቿ በመዝናናት በጨዋታ ሳይሆን በዱር በገደሉ እየተዋደቀች በክብር አረፈች። በዚህም ነው ጠላት የያዘውን ኃይል እጅግ ብዙ ስለነበረ አስከሬኑን በደረሰበት ጊዜ እጅግ በሚዘገንን ከሃይማኖት ከሰብአዊ ነት ከሊና ከዓለም አቀፍ ህግ ባወጣ መልኩ እንኳን ለካራ ለጩቤ ለጥፊ በሚያሳሳ ገለዋ ላይ ቄራ እንደተጣለ ስጋ ጩቤያቸውን እየመዘዙ እንደ ዱር አራዊት ጥርሳቸውን እያገጠቱ ትላንት በሐሰት ትርክ ተጽፎ እንዳነበብነው የታሪክ የልብወለድ መጽሐፍት ኋላም ሐውልት እንደቆመላቸው እንደ አኖሌ ነገ ለህዝብ ጠባሳ ጥሎ የሚያልፍ በታሪክ የማይረሳ ነገር ተፈጸመባት። ይችን የፋኖ ታጋይ ለነጻነት ለፍትህ ስትል የወደቀችውን በ ዘግናኝ ሁኔታ የተፈጸመባት ነገር እጅግ የዓለም መነጋገሪያ ሆኗል። በተለይም ልጅቷን ካገኟት በኋላ በመጀመሪያ የለበሰችውን ልብስ ቀደው ራቁቷን ካደረጉት በኋላ ነው ገላዋቸዋ ላይ ካራቸውን መዘው እንደ ፋሲካ በግ መሸለት የጀመሩት። በዚህም የጥላቻቸው ዓይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችው ንቅሳት በያዙት ጩቤ በቆዳው ገፈፉት። ይህም ሳያንስ የህይወት ምልክት የሆነውን ጡት ቆርጠው ጥለው መሃል አስፓልት ላይ ጣሏት። ይህ የሚሆነው ፋኖ በውጊያ የማረካቸውን የጠላት ኃይል ለዓለም አቀፉ የሰብአዊ መብት ተቋም እያስረከበ በሚገኝበት የተማረኩ ቁስለኞችን ህክምና በሚሰጥበት ጊዜ ነው። ገነት ከተማ በፋኖ ቁጥጥር ስር ገባች። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክዝ የንኩስ ሚካኤል አሊ ኮር አሃዶች ነው በጋራ በመሆን ገነቴ ከተማን የተቆጣጠሩት የንጉስ ሚካኤል ኮሬ ዘመቻ ባናዳው የተሳኩ ድሎችን በማስቀጠል ታላቅ ተጋድሎ እያደረገ ሲሆን የኮሩ አሃዶች ታላቅ ተጋድሎ በማድረግ ገነቴ ከተማን ተቆጣጥረዋታል። ፋኖ በተለያዩ አካባቢዎች እያደረገ ያለው ትግል ጠንክሮ የቀጠለ ሲሆን በርካታ ከተሞችንም በመቆጣጠር ላይ እንዳለ ነው የተገለጸው። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ በሬ ተመቸው እርምጃ ተወሰደበት። ባህር ዳር ለስብሰባ እንደሄደ ነው። ሆቴል ውስጥ ከግብረ አበሮቹ ጋር ሆኖ እየጠጣ እና እየጨፈረ ባለበት ሰዓት ስምርት ተሰቷቸው በባንዳ ጠላት ላይ ጥቃት የሚፈጽሙ ቃኞች በመከታተል ከአራት ጊዜ በላይ ኢላማ አድርገው የመቱት ሲሆን ከባድ ጉዳት አደርሰውበት ባህር ዳር ጋምቢ ሆስፒታል ይገኛል። ግለሰቡን ለማዳን በተሰበሰቡ የካቢኔና አመራር ላይም የማዳግም እርምጃ የምንወስድ ይሆናል ሲለው የተቆጡ የፋኖ ኃይሎች ገልጸዋል። ህዝብን አሰቃይቶ የትም መደበቅና ማምለጥ እንደማይቻል ልታውቁ ይገባል። በሁሉም ቦታ እኛ ፋኖች አለንም ብለዋል። አንጨ ቆረርም በፋኖች ገብታለች። የአማራ ፋኖ ደቡብ አማራ ቀጠና አሳምነው እዝ ነጻ ባወጣች በታሪካዊቷ አንጨ ቆረር ከተማ ላይ ተሰይመዋል። ከጊዜ ወደ ጊዜ እየጠነከረ የመጣው የፋኖ ትግል አሁን ወደፊት እየገሰገሱ በርካታ አካባቢዎችን በመያዝ ላይ እንደሆኑ ነው የተገለጸው። ትግሉ አሁን አምርሯል። በጋራና በአንድነት ሆነን እርምጃችንን በመውሰድ ለህዝባችንና ለወገናችን ነፃነት ለማስጨበጥ ትግላችን ይቀጥላል ሲሉ ገልጠዋል። ታላላቅ ድሎችን በማስመዝገብ ላይ የሚገኘው የፋኖ ኃይል አሁንም በተለይም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ዝራይ ቆብ አንደኛ ኮር ሰራዊትን በአስደመመ ሁኔታ ድባቅ መቶታል። የአሳምነው ልጆች በትላንትና ዕለት በሞረትና ጅሩ ወረዳ ስር የምትገኘውን የወረዳው ንዑስ ከተማ በሆነችው ታሪካዊታ ጅሁር ከተማ ነው ቅርብ ርቀት ላይ የምትገኘውን ቀበሌዎች ላይ በተካሄደው አውደ ውጊያ በርካታ ያገዛዙ ቅጥረኛ ባንዳ አድማ ብታኝ ምንሻ በአማራ ፋኖ ብሔራ ኃይል አማራ ቀጠና አሳምነው እዝ ዘራይቆ አንደኛ ኮር ክንዳቸው እንደ ሰዓት በሚፋጀው በሰባ ለሰባ ክፍለ ጦር እና ነጎድጓድ ክፍለ ጦር በወሰዱት ታላቅ እርምጃ የጠላትን ኃይል በአስደናቂ ሁኔታ ሙትና ቁስለኛ ማድረጋቸው ታውቋል። የመከላከያን ምሽግ እየደራማመሱ አካባቢውን እየተቆጣጠሩት የፋኖ ኃይሎች አሁን ትግላችን ወደፊት የሚቀጥል መሆኑ ሊታወቅ ይገባል ብለዋል። በተደጋጋሚ ጊዜያቶች የፈጸሟቸው እርምጃዎች እጅግ አስደማሚ እንደሆኑም ነው የተገለጸው። ሰባ ለሰባ እና ነጎድጓዱ ክፍለ ጦሮች በወሰዱት እርምጃ ነው በርከት ያሉ የጦር መሳሪያዎችን በመማረክ የተቻለ ሲሆን የጁር ከተማንም በቁጥጥራቸው ሰሩ አስገብተዋታል። ህዝቡን እያስገደዱ የሚበላውን አምጣ እያሉ ህዝባችንን ለስቃይ ለእንግልትም እየዳረጉት ይገኛሉ ብለው አል ፋኖቹ ይህንን በመከላከል በኩል ነው ምሽጉን እየደረማመሱ ወደፊት በመገስገስ እንደ ኢትዮጵያ ተወልደን እንደ አማራ የምንገደልበት ኢትዮጵያ አትኖርም። አንድ የነፍሳችን አማራን ህዝብ ነጻ እስከሚወጣ ድረስ ክንደ ነበልባሎቹ ያሳመነው ልጆች የሰባት ለሰባ ነጎድጓድ ጥምር ክፍለ ጦሮች ማድረግ የሚገባንን ሁሉ እናደርጋለን ሲሉም ተናግረዋል። አስተዳዳሪው እርምጃ ተወሰደባቸው። የነማይ ወረዳ ምክትል አስተዳዳሪ የነበረው አቶ አዲሱ ተሻለ ነው ጥቅምት 6/2018 ዓ ም ከጠዋቱ 12 ሰዓት ብቸና ከተማ 03 ቀበሌ በመኖሪያ ቤቱ ላይ አባ ኮስተር ብርጌድ በወሰደው እርምጃ መገደሉ ታውቋል። አስተዳዳሪው በብቸና ከተማ ዘደ ሶስት ቀበሌ በታቀደ የጥቃት ኢላማ የተገደለው የእነማይ ወረዳ ምክትል አስተዳዳሪ የነበረው የእንደ ሽኝት ቀበሌ ተወላጅ አቶ አዲሱ ተሻለ በመኖሪያ ቤቱ በመግባት ላይ ላይመለስ እስከ ወዳኛው በጠዋቱ መሸኘቱ ነው የተገለጠው። ይህ ግለሰብ ለብዙ ጊዜያት ያገዛዙ ተልኮ በመቀበል የአማራን ሕዝብ ሲያስጨፈጭፍ የነበረ በዲማ ቅዱስ ጊዮርጊስ ገዳም ትዕዛዝ እየሰጠ ጉዳት እንዲያደርስ ያደረገ የአዲስ አለማየሁ ሙዚየምን ያቃጠለ እንዲሁም በእነማይ ወረዳ እና ብቸና ከተማ የፋኖ ቤተሰቦች ናቸው እያለ፣ በስር በእንግልት መስል የስቃይ ወጥመድ ሲያንገላታ ሲያሰቃይ የነበረ ቀንደኛ ባንዳ ነው ብለውታል። በአንድ አዲሱ ተሻለ በዚህ ሳምንት በመራቸው መድረጎችም የተናገረው በየትመን ከተማ ፋኖን በወደ ሰፊነት እሽሮ ስንል ቆይተናል። ከዚህ በኋላ ግን ፋኖን እያነቀ እናመጣቸዋለን ማለቱም የሚዘነጋ አይደለም ብለዋል። በማህበረ ብርሃን ቀበሌም ጀንጅ ጎጥ እኛ መንግስት፣ እነሱ ደግሞ የኬላ ሌቦች ናቸው፣ አንገታቸውን አንጠልጥለን ነው የምናመጣቸው፣ ፋኖን አጥፍተናል፣ ፋኖ ሌባ ነው እያለ ሲገልጽ እንደነበረ ይታወሳል። አሁን እርምጃ ተወስዶበታል። ዩኒቨርሲቲው በእሳት ጋየ፣ ከፍተኛ ጉዳትም ደረሰ። በአክሱም ዩኒቨርሲቲ ነው ጤና ሳይንስ ኮሌጅ፣ አጠቃላይ ስፔሻላይዝድ ሆስፒታል። መንስኤው ባልታወቀ ምክንያት ነው በትላንትናው ዕለት ከሰዓት ሰባት ሰዓት ከሰላሳ ገደማ አካባቢ የእሳት አደጋ የተከሰተው በእሳት አደጋውም በሆስፒታሉ የሚገኙ ዋና መድኃኒት ቤት መጋዘን ምን ፋርማሲስቶር የነበሩ በሚሊዮኖች የሚገመቱ የሕክምና መሳሪያዎች ግብአቶች መውደማቸው ታውቋል። እሳት አደጋው በዩኒቨርሲቲው ሰራተኞችና የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላት፣ የአክሱም ከተማ ማዘጋጃ ቤት፣ የአክሱም ከተማ ወጣቶች፣ ፌዴራል ፖሊስ እንዲሁም የኢትዮጵያ አየር መንገድ እሳት አደጋ ሰራተኞች በመሆን አደጋውን ተቆጣጥረውታል ከፍተኛ ጉዳት ሳያደርስ። በግድያ ወንጀል ተጠርጥሮ የነበረው አርቲስት ወደ ዱባይ በመሄድ ኮንሰርት ሊያቀርብ መሆኑ ተገለጠ። ቤተሰቦችም በተደጋጋሚ ጊዜያት ፍትህ ለልጃችን ሲሉ የቆዩ ቢሆንም አሁን ዝምታ መርጠዋል። ምን እንደተፈጠረ አልታወቀም ነው የተባለው። ከሰሞኑ ነው ታዋቂው ሙዚቀኛ አንዱ ዓለም ጎሳ በዱባይ ኮንሰርት ሊያቀርብ መሆኑ እየተሰማ ያለው። ታዲያ ብዙዎቹ ጉዳዩን ከቀድሞ ባለቤቱ ቀኒና ዱኛ ሟሟት ጋር ተያይዞ ጥያቄዎችም እያነሱ ይገኛሉ። አንድ ሰሞን ለልጃቸው ፍትህ ሲጠይቁ የነበሩ ቤተሰቦችና አንዱ ዓለም ጎሳ ከምን ደርሰው ዝምታን መረጡ የሚሉ ወገኖች እያነሱ ነው ያሉት። አባገዳዎች የገቡበት ምስጢራዊ ሽምግልና እንዳለም ተገልጿል። ይሁን እንጂ የሰውን ልጅ በመግደል የተጠረጠረን ሰው በፍትህ መዳኘት ሲገባው በዚህ መልኩ ለማድበስበስና ለማስቀረት መሞከሩ እጅግ ተገቢነት የሌለው የፍትህ ስርዓቱንም የሚያዛባ ነው ሲሉ ብዙዎቹ በጉዳዩ ላይ ትችት አንስተዋል። በትግራይ የተቀሰቀሰው የታጣቂዎች አመፅ አሁንም እንደቀጠለ መሆኑ ተገለጸ። በጦርነቱ ምክንያት ብርሃን ያጡ ወጣቶች እርስ በራሳቸው በመደጋገፍ ነው ወደ አደባባይ በመውጣት ያደረጉት ሰላማዊ ሰልፍ። ጥቅማችን ይከበር፣ ዲዲአር ተፈጻሚነት ይኑረው የሚሉ ጥያቄዎችን የሁሉም ታጣቂዎች መሆኑንም ተናግረዋል። ምንም በአካላችን ላይ ጉዳት የደረሰ አይናችን የማይ ቢሆንም በጉዳዩ ላይ እኛም ጥያቄ አለን ሲሉ ነው የቀረቡት በሽሬ ኮረም፣ አዲግራት፣ መቀሌ መንገድ የዘጉት ታጣቂዎች ምላሽ እንዲሰጣቸው እየጠየቁ መሆኑን ጨምሮ ነው እንዲህ ሲሉ በድምፃቸው

ጉዳዩን በተመለከተ የጊዜያዊ አስተዳዳሪ ካቢኔ አስቸኳይ ስብሰባ መቀመጡም ታውቋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በጠና መታመማቸው ተሰማ። የቀድሞው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ናቸው። በጠና መታመማቸው ከቤተሰቦቻቸው የተገለጸው ታላቁ የሃይማኖት አባት ሕክምናቸውን በመከታተል ላይ እንደሆኑም ታውቋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ከ2011 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በመሆን ለሶስት ዓመታት መምራታቸው ይታወቃል። የተቀዳሚ ሙፍቲ ሀጂ ዑመር መታመም እንደተሰማ በተለያዩ ማህበራዊ ገጾች ላይ ጭምር ሳይቀር በርካቶቹ ኢትዮጵያውያን የእስልምናም ሆነ የሌላ እምነት ተከታዮች በአጠቃላይ ሃይማኖት አባት ጤንነታቸውን ተመኝተውላቸዋል። የዘውድ ሾው ሚዲያም አባታችንን ምረት እንዲወርድላቸው እንመኛለን። አሁን ወደ ውጭ ዜናዎች እናመራለን። ስልጣኑን ተቆጣጥረናል፣ ጊዜያዊ ፕሬዚዳንትም ሾመናል አለ የማዳጋስካር ጦር። የኃይል የበላይነትን የህግ የበላይነት ሊያሸንፍ ይገባል አለ የአፍሪካ ህብረትም የማዳጋስካር ጦር የሀገሪቱን ስልጣን መቆጣጠሩንና ኮሎኔል ሚኬል ጊዜያዊ ፕሬዚዳንት ሆኖ መሾሙንም ገልጠዋል። ይሁን እንጂ የአፍሪካ ህብረት በበኩሉ የማዳጋስካር ወታደራዊ መንግስትንም አግዶታል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍ ባወጡት መግለጫ የኃይል በላይነት የህግ በላይነትን ሊያሸንፍ አይገባም ነው ያሉት። እገዳው ከዛሬ ጀምሮ ተግባራዊ እንደሚደረግ የጠቆሙት ዩሱፍ የሀገሪቱ መንግስት ያማከለ ስርዓት መፍጠር አስፈላጊ ነው ሲሉም ገልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ኮዲው በማክበር እየጋበዝን ዜናዎቻችንን ቋጨን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ መልካም ጤና ይስጥልኝ።